ሁሌ ምላሴ ላይ ያለች ሳሏሽ ነው የምናገረው። እቆ ምናታለው እሷ ነች እዚህ ደረጃ ያደረሰች። ማርያም፣ ማርያም፣ ማርያም። አንድ ትልቅ ሰው መጥራት እፈልጋለሁ። እዚህ መብራሃም በቀሚስ ተሸፍነህ ስንቶቻችንን በገንዘባችን ሀጻትን የምንገዛው በገንዘባችን። ትናንትና ማታ ማለት ነው አዶኒ መድረክ ላይ ወጥቶ ማሪያ ማርያም ማሪያ ማሪያም ሲል ቲክቶክ አዋርድ የመጀመሪያ ቀን የገባትኝ እንዴት እንደነዘረኝ ልነግራቸው አልችልም። ነዘረኝ። እኔ ደግሞ ማይኩን ተቀብዬ ማለት ነው ብልለ ደስ ላይ ነበር። ኬን ላምጣው እምነት። አንተ ጀግናንክ ይገባሃል። ያስኮን ይዛሃል መርጠሃል። እመብርሃን በቀምሳት ሸፈነ ስንቶቻችንን በገንዘባችን ሐጻጣትን የምንገዛው በገንዘባችን እና አንተ ደግሞ ካገኘኸው ላይ እያካፈልክ ነው። እግዚአብሔር በበረከት ከዚህም በላይ ይባርክ ነው ምንለው። ለማንኛውም ደስ ብሎኛል። እንኳን አደረሳችሁ ለመቤታችን ዓመታዊ ክብረ በዓል በዋዜማዋ ነው። እንግዲህ ያከበራት እንዳከበርካት እሷም ታክብረ። ወድሻለሁ ማርያም ማለት እኮ እኛም እንወዳታለን እና ው እዚህ ደረጃ ያደረሰችን አክሱም ጽዮን ማርያም መተናል ልጎበኘሽ ምንም ሳንተኛ

ማርያም ደስ ብሎኛል፣ ስለነፈኩኝ። ማርያም ደስ ብሎኛል እዚህ ደረጃ ስለደረስኩ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ደስ አይልም። አንተ ሰውነቴ እራሴን ምን አድርጌ በቃ። ይመቸው ይመቸው፣ ደግሞ በርቷ። አይ ይመቸው። እግዚአብሔር ይሁንለት። እግዚአብሔር የመረጠው ነው። እንትን ያለው ሰው ለዩቲዩብ እኮ አዲስ ሀሳብ አመጣው እኮ ሀሳብ የት ድንገል ይሄንልቀ፣ አሁን ማለት ነው። እኔ እኔ እንደኔ ከጠየቀኝ ማለት ነው። አጠራር ግን ቶሎ ቶሎ እየጠበቁኝ ነው እኔ ማለት ነው።